በኬንያ ለተቃውሞ አደባባይ የወጡ ከፖሊስ ጋር ተጋጭተው ቢያንስ አስር ሰዎች ሲገደሉ በመቶዎች የሚቆጠሩ ቆሰሉ። ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች ሚኪ ነኝ ከሚኪ ታብረን ፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሆኑ። በዚሁ ቻናል ትክክለኛና ወቅታዊ ሚዛናዊ መረጃዎች ስለምተላልፉ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት በማድረግ ወደአሁኑ የምለቀቁት መረጃዎችን ያግኙ። ይህንን ቪዲዮ ስትጨርሱ ላይክ፣ ሼርና ኮመንት በማድረግ ላልሰሙት እንዳደርስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በኬንያ ለተቃውሞ አደባባይ የወጡ ከፖሊስ ጋር ተጋጭቶ ቢያንስ አስር ሰዎች ሲገደሉ በመቶዎች የሚቆጠሩ ቆሰሉ። ኬንያ የፕሬዝዳንት ዊሊያም ሩቶ መንግስትን በመቃወም በሺዎች የሚቆጠሩ ሰዎች አደባባይ ወጥቶ በተቀሰቀሰ ግጭት በትንሹ አስር ሰዎች ሲገደሉ አራት መቶ ደግሞ መቁሰላቸው ተገለጸ። እንደ አውሮፓውያን አቆጣጠር በ2024 በአገሪቱ የተቀሰቀሰውን ትልቅ የጸረ መንግስት ተቃውሞ አንደኛ አመት ለማሰብ በናይሮቢና ሌሎች ከተሞች አደባባይ የወጡት ሰልፈኞች ከፖሊስ ጋር ተጋጭተዋል። አብዛኞቹ ሰልፈኞቹ ሩቶ መውረድ አለበት እያሉ መፈክር በማሰማትና ሰላማዊ መሆናቸውን ለመግለጽ የዛፍ ዝንጣፊ እያውለበለቡ አደባባይ ወጥተዋል። መንግስት መገናኛ ብዙሃን የተቃውሞ ሰልፎችን በቀጥታ የቴሌቪዥን የራዲዮ ስርጭት እንዳያስተላልፉ የከለከለ ቢሆንም ነገር ግን ክልከላው በዋና ከተማዋ ናይሮቢ በሚገኘው ከፍተኛ ፍርድ ቤት ተሽሯል። ሩቶ ተቃዋሚዎች ወደ ፕሬዝዳንቱ መኖሪያ የተጠጉ ስመጡ ሰላምና መረጋጋት እንዳይደፈርስ አሳስበዋል። ፖሊስ ተቃዋሚ ሰልፈኞቹ ወደ ፕሬዝዳንቱ መኖሪያ እንዳይጠጉ ተከላክለዋል። ፕሬዝዳንቱ የተቃውሞ ሰልፎች የኬንያን ሰላም ማደፍረስ የለባቸውም፣ ነገሮች ስበላሹ የምንሄድበት ሌላ ሀገር የለንም፣ የሀገራችንን ሰላም መጠበቅ የኛ ኃላፊነት ነው ብለዋል። ፕሬዝዳንት ሩቶ ይህን ያሉት በባህር ዳርቻዋ ከተማ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 ዋርኪንግ ግሩፕ በጋራ ባወጡት መግለጫ በትንሹ ስምንት ተቃዋሚ ሰልፈኞች መገደላቸውን አስታውቀዋል። ከተጎዱት አራት መቶ ሰዎች መካከል ሰማንያ ሶስቱ ልዩ ህክምና የሚያስፈልጋቸው ሲሆን ስምንቱ ደግሞ በጥይት ቆስለዋል። ጉዳት ከደረሰባቸው መካከል ሶስቱ የፖሊስ አባላት መሆናቸውንም መግለጫው አክሎ ገልጿል። የሰብአዊ መብት ተሟጋቾች ድርጅት አምኒስቲ ኬንያ የሟቾችን ቁጥር 16 አድርሶታል። አንድ አምና ሙዴ የምትባል ሰልፈኛ የተቃውሞ ሰልፉን ለምን እንደተቀላቀለች ለሚዲያ ስትናገር የልጆችን የወደፊት እድል ለመታገል ብላለች። እንደ አገር በተለይ በትምህርትና ሌሎች ነገሮች ወደ ትክክለኛው አቅጣጫ እየሄደ አለመሆኑ ይሰማኛል። አገሪቱና አመራሩ እኛን የሚያደምጡበት ጊዜ አሁን እንደሆነ ይሰማኛል። በናይሮቢ በነበረው የተቃውሞ ሰልፍ ላይ የተቀረጸ የተንቀሳቃሽ ምስሎች ነጭ አስለቃሽ ጭስ ሲተኮስ ተቃዋሚዎች ሽፋን ለማግኘት ሲሯሯጡ ሲያስሉና አይኖቻቸውን ሲከላከሉ ያሳያል። በከተማው መሀል ተቃዋሚ ሰልፈኞች በተዘጉ ሱቆችና ባዶ ጎዳናዎች መካከል አልፎ ተቃውሟቸውን ሲያሰሙ ነበር። ባለፈው አመት በዚህ አካባቢ የተገደሉትንና የቆሰሉትን ለማስታወስ በፓርላማው ዙሪያ ባለው አጥር ሀዘንተኛ ቤተሰቦችና እምቢተኛ ወጣቶች የአበባ ጉንጉኖችንና በእጅ የተጻፉ ማስታወሻዎች ይዞ ታይተዋል። አንዲት የኬንያ ባንዲራ የለበሰች ወጣት ህዝባዊ ተቃውሞን ለማስቆም በሚሞክሩ የጸጥታ ኃይሎች የተገደሉትን ሰዎች ስም ዝርዝር የያዘ ፖስተር ይዛ ነበር። እንግዲህ እጅግ አሳዛኝ የአጉራባች ሀገር በተለይ እንግዲህ በእርጋታዋ ከኢትዮጵያ አጉራባች ሀገራቶች መካከል እንግዲህ በዋናነት በፖለቲካ እርጋታ ጅቡቲና ኬንያ ናቸው። እንደሚታወቀው ደቡብ ሱዳን ይሁን ሱዳን፣ ኤርትራ አንዳንዴ ውጥረት የምነግስባቸውም ፖለቲካዊም ጫና ሲያድርባቸውም ኤርትራ ደግሞ በማዕቀብ በከፍተኛ ሁኔታ ብዙ ፈተና ውስጥ ያለች ሀገር ነች። እንደምታወቀው ከአጎራባች ሀገር በሰላም የምታወቁት ለብዙ አፍሪካውያንም ተምሳሌት የሆኑት እንግዲህ አንዷ ኬንያ ነች። ኬንያ እንግዲህ በዚህ ደረጃ እንደዚህ አይነት ነገር ስገጥማት ብዙም በጣም በርካቶችን እንዳሳዘነና ያልተጠበቀ ክስተትም ነው የተፈጠረው። ኬንያ በዓለም ክፍልም ብዙ ኬንያውያን ስደተኞችም የሉም። በአሁኑ ሰዓት የተለያዩ የዓለም ክፍል ህገወጥ ስደተኛ ኬንያዊ እንደዚህ ባህር ላይ ሞተ፣ እንደዚህ አቋረጠ፣ ወንጀል ሰራ ስባልም ተሰምቶም ተደምጦም አይታወቅም። ኬንያውያን እንግዲህ በሀገራቸው በጣም ምቹ ሁኔታ ላይ እንደሆኑ ጭምርም አሁን ግን ኑሮ ውድነትን በማስመልከት አንዳንድ ታክሶችን በማስመልከት ከዚህ በፊትም አደባባይ መውጣታቸው የሚታወስ ነው። ያኔ ብዙም ጉዳት እንዳልደረሰባቸውም የጸጥታ ኃይሎችም በጥሩ ነበረ። ዛሬ ግን የተሰማው እጅግ አሳዛኝ መረጃዎች ናቸው። እንግዲህ አስራ ስድስት የሚሆኑት ኬንያውያን በዚሁ ተቃውሞ ላይ እንደሞቱ ጭምርም ነው ነገሮችን ከዲጥ ወደ ማጡ ነገሮችን ከመውሰድም አንዳንድ ነገሮችን በእርጋታ ማየት እንደሚያስፈልግም ነው የሀገሪቱ መሪም እየተናገሩ ያሉት ማለትም ነው እንግዲህ በጣም በጣም በሚያሳዝኑ ሁኔታ ኬንያ በጣም በእርጋታ በኢኮኖሚ በተለይ በብዙ ነገሮቿ ከአፍሪካ ከተሻሉት ሀገራት መካከል አንዷንም ነች። ኬንያውያን በብዛትም የተለያዩ ዓለም ክፍል ቪዛ ተጠይቆም የመሄድ ዕድላቸው በጣም ሰፊ ነው። በጣም ስርዓት ያላቸው በሀገራቸውም የምተማመኑ እንደሆኑ ጭምርም ነው። ኬንያ ደግሞ አልፎም በሩጫ ውድድር ላይ ኢትዮጵያ ጋር የምትፎካከር ሀገርም ነች። እንግዲህ ኬንያውያን በሩጫ ኬንያ ደግሞም ከፊል የኦሮሞ ህዝብ የሚኖርባት ምድርም ነች። ኬንያን በደንብ በርካቶቹ አያውቋትም። አጉራ ተጎራባች ሀገር ብትሆንም ኦሮሞዎች ኬንያ ይኖራሉ። በሞያሌ አድርጎ ቦረና ኦሮሞ የሚባሉት በጣም በሚገርም ሁኔታ በብዛት የሚኖርባትም ሀገርም ነች። እንግዲህ ኬንያ የተነሳው ነገር ለኢትዮጵያ ተጽዕኖ አያሳድርም ለምለው ነገር ብዙ ተጽዕኖዎችን ሊያሳድር ይችላል። የሱዳኑ ጦርነት ራሱ ብዙ ነገሮችን ነው ያሳድረው። ያው የእርስ በርስ ግጭት በጣም ከባድና አስቸጋሪ፣ አፍሪካንም ወደ ኋላ እያስቀረ ያለው እንደዚህ አይነት ባለስልጣኑም ነገሮችን አስተካከል ስባል ያለማስተካከል፣ ህዝቡ ደግሞ በእርጋታ ነገሮችን ያለማየትም ሊሆን ይችላል። ጥፋተኛ እስካሁን ድረስ እንግዲህ ባለስልጣን ነው ብባልም የኬንያ መሪ ዊሊያም ሩቶ ነው ብባሉም ነገሮችን እንግዲህ ማስተካከል ብችሉ ይችሉ ነበረ። ከዚህ በፊት በተነሳ ተቃውሞ ማለት ነው። የአፍሪካ መሪዎችም ችግሮቻቸው የህዝብን ድምፅ እንደማይሰሙ ጭምርም ነው ህዝቡም ደግሞ አንዳንዴ የማይረዳበት ክስተትም ልፈጠር እንደሚችልም ነው በርካታ ምሁራኖችም የገለጹ ያሉት። የአፍሪካ ፖለቲካ በጣም አስቸጋሪና አንዴ ተቃውሞ ደግሞ ከተነሳ የእርስ በርስ ግጭት የሰው ሞት ቁጥር እየጨመረ ሲሄድ፣ የሀገሪቷ እርጋታ በጣም እየደፈረሰ ሰላማ እየደፈረሰ እንደሚሄድ ጭምርም ነው። በጣም አስቸጋሪ ጊዜያት ለኬንያ እንደሆኑ ጭምርም ነው። ከዚህ በፊት በተነሱት ሰልፎች ላይ ያን ያህል ሰዎችም ሞቱ ስባልም የተሰማ መረጃም በብዛትም አልወጣምም ጉዳት ደርሶባቸዋል ስባልም ነው። ውሃ ነበረ ስረጩ የነበሩት በጣም ከፍተኛ ፓወር ያለውን በፓምፕ ውሃ ስረጩባቸው ነበረ ሰልፈኞቹ ላይ በዘንድሮ ግን በጣም ከባድ እንደሆነ ጭምርም ወደ ቤተ መንግስትም ለመሄድ በሞከሩበት ሰዓት ላይ ወደ አስራ ስድስት የሚሆኑት እንደተገደሉ ጭምርም ነው። ምክንያቱም ወደ ቤተ መንግስት መግባት ማለት ያው በእጅ አዙር መፈንቅለ መንግስት እንደሆነ ጭምርም ነው። እሳቸው በሌሉበትም ነው ይህ ቤተ መንግስት ለመግባት የሞከሩት እንግዲህ ቤተ መንግስት ተቆጣጠሩ ማለት ያው በእጅ አዙር መፈንቅለ መንግስት ተካሄደ በሚሉም ነው ጥያቄዎቻችን አልተመለሰም ህዝብ ነን በማለትም ነው ኬንያውያን እየወጡ ያሉት። አሁንም በከፍተኛ ሁኔታ ኬንያ ላይ ያለው እጅግ አሳዛኝ መረጃዎችን በማስመልከትም ነው አዳዲስ መረጃዎች ካሉ አሁንም ተከታትለን ለእናንተ የምናቀርብላችሁ ይሆናል። እንግዲህ ኬንያ ላይ እየሆነ ያለው እየተሰማ ያለው እጅግ አሳዛኝ በርካቶችም ለኬንያ ጸልዩ በማለትም ነው ምክንያቱም የኢኮኖሚ እርጋታ በጣም ምቹ ሀገር እድገት እያሳየች የምትገኝ ኬንያ ለአፍሪካ ተስፋ ከሚሆኑት ሀገራት መካከል አንዷ ነበረች። አሁን ደግሞ እየሆነ ያለው ነገር እጅግ አሳዛኝና ፈታኝ እንደሆነ ጭምርም ነው የወጡት መረጃዎችን በማስመልከትም ለእናንተ ይዤላቸው መጣሁት። እስካሁን ድረስ እንግዲህ አብሬያቸው ቆየሁት ሚኪነኝ ከሚኪ ታቦር እንፎ። ለዚህ ቁም ነገር ዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር ና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። ለእሳታት ያሉኝ መረጃዎችን ይመስላሉ። በወቅታዊና ጫጭር መረጃ እስከምን ገናኝ ድረስ በያላችሁ በተለም ክፍል ሰላም ያቆያችሁ።